ሰላምቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በህዳር ሃያ ላይ በኮንቬንሽን ሴንተር የሚደረገው የቲክቶክ ክሬቲቭ አዋርድ የዚህ የመዝናኛ ዝግጅት የክብር ስፖንሰር ነው። ከዛ አንፃር የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። ዶሚኔት ኑሪ የዚህ ሳምንት እንግዳ ነው። ሞቅ አርጋችሁ ወደዚህ ጋብዙት ዶሚኔት ሰላም እንዴት ዴ ዴ ዴ የትኛው እኔ እኮ ዳያስፖራ ነው እየመሰልከኝተመልሳልወደ ኢትዮጵያ መታሃት እንዴት ነህ? ሰላም ነው። ሁሉ ነገር ሰላም ነው። እንዴት ነው ውድድር? አሪፍ ነው። ጥሩ ነው። ጥሩ እየሄደ ነው። የምታሸንፍ ይመስልሃል? ከእግዚአብሔርና ከውደዱ ተመልካቾች ጋር። የሚያሸንፍ ይመስላችኋል? እንዴት ነው ሴት በቅርብ ጊዜ የወጣለት ስም አይደለም። ሲወለድ ጀምሮ እኔ እንደውም የመሰለኝ የሆነ ያላደለ የሶሻል ሚዲያ እንደሱ ምናምን ነገር ነው። የምር ስም ነው። መታወቂያ ላይ እሱ ነው። መታወቂያ ላይ እሱ ነው። ዶሚኔት ኑሪ። ዶሚኔት ኑሪ ማን ነው ዶሚኔት? ያለ ፋዘር ትንሽ ተምሮ ነበርና ጓደኞቹ ላይ ሊገለጥ ሌሎቹ አልተማሩም፣ እና አክቹዋሊ የፋዘር ነው ያወጣልኝ የቀድሞ ስርዓት የመንግስቱ ኃይለ ማርያም ቀንደኛ ደጋፊ ነበርና ይሄ እንዴት ነው የበላይ ሆን ዘንድ ዶሚኔት ብሎ ሾመኝ። ያው የበላይ ሆኖ አሁን ግጥሩን ያጠናቀቀ የሆነ ሃቭ ፓወር ንድ ኢንፍሉንስ ኦቨር ማለት ነው ዶሚኔት። ስለዚህ ኢንፍሉንስ እያረክ ነው አሁን። እንግዲህ ኦዲንሶች እየመጣ እኮ ነው። ምን ያህል ተከታይ አለ አሁን? ወደ 544 ነው። ቲክቶክን ከተቀላቀል ገና አመት ምናምን አመት ከስምንት ከዘጠኝ ወር። በተለይ እንዲህ ስራ ሲበዛ ምናምን ቲክቶክ ውስጥ ቲክቶክ ውስጥ አለመግባት ከባድ ነው። ግን ደግሞ እንደናንተ አይነት ፈገግ የሚያስብል ነገር ደግሞ ሲገኝ ደስ ይላል። ደጋግመህም ታየዋለህ። ሰዎች ምን አይነት አስተያየት ሰጠዋል? እንደ ቀልድ እንደ ጀመርከው? እኔ ምንም ካሜራ ፊት ቀርቤ የመቀረጽ ምንም አይነት ፍላጎት አልነበረኝ። የመቅረጽ እንጂ ያው የመቅረጽ እንጂ ካሜራ ማን ነ ካሜራ ማን ነበርኩኝ። እሺ፣ ማን ቀረጸ? ጓደኞቼ ናቸው። በጣም ይገፋፉኝ ነበር ማለት በቃ ጓደኞቼ ናቸው። እኔ ውስጥ ያሉን እንትን ያገኙት ማለት ይቻላል ባቸው። እነሱ ናቸው እንድጀምር ያደረጉኝ። ከዛ የሆነ ሰዓት ላይ ታውቋቸው፣ አረ አይሆንም ምናም ብዬ፣ ከዛ ሳየው እንዴት ነው ይሄን ነገር እንሞክረው ምናም ብዬ ራሴ መጨቅጨቅ ጀመርኩ። መሰራ ነው እኔ ብቻ ሳልሆን አብሮኝ የሚሰሩት ልጆች በጣም ጎበዞች እና በጣም አሪፍ ናቸውና በእነሱ እርዳታ እንደገና ያለማቋረጥ ኮንቲኒስሊ በመስራት አሁን ያለውን እንትን ማግኘት ይችላል ካሜራ ማን ሆነ ያው እንግዲህ ያ ፎቶ ካሜራ እየሰራ አሁን በተለይ በኃይል እየዘፈን ከታወቅ በኋላ ሙሽሮቹ መደነስትቶ አንተና የዋል ሰሞን መጀመሪያ ሰሞን ኦልሞስት ወደ አምስት ወር ምናምን ሲሆነ ሰው በደንብ እንትን እያለኝ ነበር እና ስቴጅ ላይ እኔ ስቴጁን እንትን እየወሰድኩኝ ነው እስከ ወርደው ሙሾሮች በሚጨፍሩ ሰዓት እና በጣም ብዙ ሰው ከዛ እኔ አንዴ ነው ኢቨን የገባኝ አላውቀውም እስከዛ ድረስ እንዴ አውቀውኛል ማለት ነው ና የሚለውን ከዛ በኋላ ነው። አሪፍ ነው። ሰው ያለው ፊድባክ በጣም ጥሩ ነው። ስለዚህ ሙሉ ለሙሉ ቲክቶከር ሆንክ፣ ካሜራ ማንነቱን ተውከው? እሱን አልፎ አልፎ እንትን እላለሁ እንጂ ሙሉ ሰዓቴን አሁን ትንሽ ቲክቶክ ላይ እንትን ብየዋለሁ። አንዳንድ ስራዎችም እየመጡ ስለሆነ በዛ ምክንያት። የተማርከው አካውንቲንግ ነው ግን አልሰራህበትም። የምረቃት ሰሞን ያለችው ሞራል፣ የስራ ማፈላለግ ትንሽ ተሯሯጥን፣ አይሆንም ሰይሻ ስለዚህ ለክፉ ቀን ያስቀመጥከው እና አሁን ቲክቶክ ላይ በደንብ የተንቀሳቀስክ ነው። ስለ ጋሽ ኑሪ እስኪ ንገረኝ። ምክንያቱም አባትህ እንደዚህ አይነት ስም ከወጡልህ በኋላ ያንተን እዚህ መድረስ አዩ። ፋዘር ልጆች እያለ ነው ያረፈው እንዴት ነው? እኔ እንደው ሚሞሪ ላይ ጎበስ ስለሆንኩ ነው እንጂ ኦልሞስት አስር ዓመቴ ላይ ምናምን ነው ያረፈው እና እንዴት አይነት ሰው ነበር እንትን ይሄ በደንብ የምታስተውሱ አባት አለ አይደል? የቲፒካል ኢትዮጵያን ፋዘር በደንብ ያው ኤጁኬትድ ነው፣ ተማሩናቸው። አት ሴም ታይም እኛ ቤት ሁለት ነን፣ ሁለታችንም ወንዶች ነን። በደንብ እንትኔ እንዲውል አድርጎታል። በዛ በነበረበት እድሜ ሰብህና በደንብ በደንብ እና መጥፎ አሁን ይሄ በካዩት በጣም ማትረሰው ጊዜ ብትለኝ እሱ ያረፈበትን ሰሞን ትንሽ ተቸገር ነበር። ልጅ ስለነበርኩ አክቹዋሊ ትልቅ ሆነ ማኔጅ ልታደርግ ትችላል ራስንት ስለነበር ግን ያው በመልካም ሰብእና እንዳደክ ያስታውቃል። ምክንያቱም የምሰራቸው ስራዎች እና ደግሞ አሁን ይህን የመሰለ ፕላትፎርም ይዘህ ሰዎችን ማዝናናት እንጂ ሌሎች ተጨማሪ ነገሮችን እኮ ብታደርግ የሰውን ትኩረት የምትስበት አጋጣሚ ነበር፣ ግን በአንድ ቀጭን መንገድ ላይ እንደምትሄድ አይነት ይሰማኛል። አዎ፣ አክቹዋሊ እኔም ስመጣ እንትኑን ነበር የሆነ ሀሳብ እንትን ብዬ ሰው ከወደደው፣ ይሄ እስኪቱን ሰው በደንብ ከወደደው በዛ ለመቀጠል ነው ቲክቶክ እንዳበጃ ሆነ እኔ አሉ ብዙ በደንብ በደንብ አሁን አሁን እኔ የቆየሁትን ያክል እንኳን ሰው ሳይቆይ በደንብ በሌላ በሌላ የጠቀመ አሪፍ ይሄ ገንዘብ የምታገኝበት ፕላትፎርም አቁን ለመናገር ግን እኔ ኛው ተመችቶኛል። በዚህ ነው መቀጠለው። ማቆምም ከሆነ ጭራሽ አውጥተዋል እንጂ ወይ ሌሎች ነገሮች አትገባም ወይ ሌሎች ነገር ምንም የመግባት ሀሳብ የለኝ። የልጅነት ፎቶን እያየው ነበረ። አሁን እዚህ እድሜ ላይ ፋዘር ነበሩ ነበሩ። ኬጂ ነው ሁለቴ የተመረት ዲያስፖራ እሆናለሁ። እዚህ ላይ ራሱ ዲያስፖራ ጩጭ የሆነ ነው አይነት እንትን ነው። ቢመቼኝ ጥሩና ቢመቼኝ ጥሩ ሆናለሁ። በጣም ደስ ይላል። አሁን ሳይ እንግዲህ ውድድሩ ላይ በተለይ በአብላጫ ድምጽ እየመራህ ነው። ብዙዎች ያሸንፋል እያሉ ነው። ደጋፊዎች የሚሰጡ አስተያየት ምንድን ነው? ምክንያቱም ብዙ ጊዜ የምትሰራቸውን ስራዎች ስመለከት የሆነ በቃ የሆነ ሰው በድሎህ ከዛ በኋላ ስታገኘው አይነት ነገር ይሄ አስተዳደግን ይገልጽ ወይስ ፈጠራ ነው? በአሁን ባልኮንትን የኤክስ ኮንተንት አለ የሆነ ሰዓት ላይ ያው፣ አሁንም መሀል መሀል ላይ እንትን እለዋለሁ። በጭራሽ ምንም ከአስተዳደይም ጋር ከምንም ጋር መበቀል እንፈልገውም ሰው ይሽ ግን፣ ያው እንትኑን ለማስፋት እስኪቱን በደንብ እንትን ለማድረግ ሰው ጋር እንዲደርስ አንተ ሳታስበው የሆነ ሰው ቤት ትገባለህ ያ ሰውዬ ይሰማዋል። ከዛ ሲማ አንቺ እንደዚህ ነበርች ማለት ተበድለሃል አይነት ነገር ይላል እንጂ ምንም አይነት ከራሴ ላይፍ እንትን ከላይፍ ኤክስፒሪንስ ያገኘሁት እንትን የፈጠራ ታሪክ የፈጠራ እንትን። ኦ የሃይሊየን ዳንስ እንደውም ሃይሊየን እንግዲህ ያርኩበት ጊዜ ላይ ሲያመሰግን ነበር ዘፈኔን በጣም ተወዳጅ ያደረገልኝ ብሏል። ዛው ዘፈኑን ነው ተወዳጅ። አሁን ቲክቶክ እንዴት ነው? እኔ በጣም ቫይራል የወጣው በእኔ ምክንያት ብቻ ብዬ አላስብም። ያው ክሬዲቱን እኔ አልወስድም። አክቹዋሊ ኮንተንቱን ክሬት ሳደርግ ሁለት መርማሪ ፖሊሶች በስራ ላይ እያሉ አንድ የሚወዳት አንደኛው መርማሪ ከክረሹ ጋር ተመድቡ ነው። ከኋላዋ እየደነሰ ነው። ይሄ ነው ሀሳቡ። ቲክቶክ ጥሩነቱ ምንድን ነው? ሰዎች ሲወዱት እሷን ይቆርጧታል። በደንብ ከኔ በላይ የሰሩት ልጆች በደንብ ቫይራል እንዲወጣ አድርገውታል። ከኔ ዳንስ እኔ ኖርማል እዛው ስንቀርጸው እንዲ በአረጋት ማን ብዬ ነው እንጂ እንጂ በጭራሽ እስካሁን ከሰራኸው ቪዲዮች የሚጸጽታህ አለ? የለም። አዎ በተሻለኛ አቅም የሆነ ቪዲዮ አይደል ይቀመጣል። ተወልዳለ ቤተሰብ ምናምን ይኖራል፣ ነገር ከእግዚአብሔር ጋር እኔ ልጅ የወለድኩት ልጅ ሲያየው እንዲደብሮ አልፈልግም። በጭራሽ በጭራሽ። ማልስተው ነገር ቀልድ ነው። ሌላ በሌላ እንትን እንዲረዳ አድርጌ የምሰራቸው እንትኖች የሉም። ለራሴም ስለምጠነቀቅ ምንም ጸጸትበት እንትን የለም። ስለዚህ ስትሰራ ነገን ታሳቢ እያረክ ነው ማለት ነው። በተለይ የራሴ ምክንያቱም እኔ ነኝ እዛ ጋር ያለሁት ሰው ፊት ለፊት ያለሁት እኔ ስለሆንኩ በደንብ እጠነቀቃለሁ። ግን አንዳንዴ ሰው ሊደብረው ይችላል። ቀልድ አደለ። አሁን አሁን ሰው ቀልድ ከመረዳት ይልቅ ጸብ ቀልዋልና፣ ቀልድ በሌላው የሚወስዱ ሰዎች አሉ። ግን ያው እነሱን በደንብ ተደጋግሞ ሲመጣው ልጅ የተጫወተ ነው የሚለው ይገባቸዋል። ስለዚህ ቀልድ ነው፣ እናንተን ለማዝናናት ነው አጫጭር ነገሮችን የምሰራው ቲክቶክ ላይ። እንግዲህ ከአንድ ዓመት ከዘጠኝ ወር በላይ አለህ። ብዙዎች ያው እንግዲህ ወደሁ ነው የሚከተሉህም፣ ከለርህን ወደውታል፣ የምታስተላለፈው መልእክት በጣም ደስ ይላል። ዋናው ዓላማ የድባቴን ስሜት ለማጥፋት ሳቅ መፍጠር ነው። በዚህ ነገር ውስጥ ግን አጥፍቼ ከሆነ ይቅርታ፣ የደበራችሁ ካለ፣ የደበራችሁ ካለ፣ የደበራ ፊልም የመስራት ሀሳብ የለ አለኝ በደንብ ክብርና ምስጋና ለመድኒትም ሲቀጥል ለኔ ኦዲየንሶች የሆነ ነገር እንደምችል አሳውቀውኛል የሆነ ነገር መስራት እንደምችል እኔ እንዳልኩ ምንም ስለ አክቲንግ የተማርኩት ነገር የለም ማቀው ነገር የለም ሰው ሲያገኘ የሚሰጥ የሚሰጥ አስተያየት በጣም ደስ ሲላቸው ይገርመሃል በቃ እና አንዳንዴ እንትንም ነው ይሄ መወደድ ሰርተ ምና የምታመጣው ነገር አይደለም በጊዜ የሚሰጥ ሞገስ አለ እና ፈጣሪ ይመስገን እና ኦዲየንሶቼ በደንብ ስላላመሰገንኳቸው ነው በዚህ ከዚህ በፊት እና በእነሱ ድጋፍ እዚህ ደርሻለሁ። አጋጣሚ ከተገኘ በደንብ የመስራት ፍላጎት አለኝ። በደንብ እንግዲህ አለምሰገድ በጣም አድናቂ ቢሳካል ከሱ ጋር በደንብ አለምሰገድም በጣም ነው የምወደው፣ ማከብረው ስዊድን ያለው ሆነ ፌስህም ደግሞ ተክ ብለው ካላዩ እሱን ትመስላል። የጥርስ የዘር ዛራነት ምናምን የሆነ አለምሰገድ የተወጋው አለምሰገድ በናትህ ዶሚኔት ኑሪ እንግዲህ በዘንድሮ ቲክቶክ አዋርድ ያው እጩ ነው እዚህም የመጣው ምረጡኝ። አሪፍ አሪፍ ስራዎችን በመስራት እስካሁን አስደስቻቸዋለሁ ተከታዮቼ፣ አሸናፊ እንደሆን እርዱኝ፣ አግዙኝ፣ ቮት እያረጋችሁ ቦታ ላይ ያደረጋችሁ። እንደገና ቅድም እንዳልኩ የአንድ ሚሊዮን ቻሌንጅ አለ፣ አንድ ሚሊዮን ፎሎወር የመግባት ቻሌንጅ እና ፎሎ እያረጋችሁ ውሎ እያደረጋችሁ እንግዲህ የስሎን ከልብ ነው ማመሰግ። ወደፊትም እንገናኛለን። በሚቀጥለው ደግሞ ከሽልማቱ ጋር ወይ በቀተሉ ይሆናል። ዝም ብዬ ሳስብ ያሸንፋል። እንዴት ነው? ይቅና በሉ ቴንኪ